ሰላም ሰላም ውድና የተከበራችሁ የዓለም ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ አላችሁ ልኛ ከኔ ከእግዚአብሔር ይመስገን ከኔ ሁሉ ሰላም ነው፣ ሁሉ አማን ነው። በሀገርም በውጭም ያላችሁ እንኳን ላረፋ ነው ለኢድ በዓል እንኳን አደረሳችሁ ብያለሁ። ሙስሊም እህት ወንድሞች እንኳን አደረሳችሁ ብያለሁ። ዛሬ በዓላችሁ ነው ማለት ነው። እንኳን አደረሳችሁ እህት ወንድሞቼ ከሀገርም ያላችሁ ከውጭም ያላችሁ ሁላችሁ እንኳን ያደረሳችሁ፣ ለሀገራችሁ ያብቃችሁ ማለት ነው። እና ዛሬ ይዤላችሁ የመጣውት ጽናት ዲራማ ነው ማለት ነው። እና እንዴት ናችሁልኝ? ሰላም ናችሁ? አጠፍች ያለሁ በጣም ጠፍች ያለው ዛሬ ከች ብያለሁ ማለት ነው። ዛሬ ይዤላችሁ የመጣውት ጽናት ዲራማ ያው እንደምታዩት ጽናትና ኪራ በጣም በጣም እንትን እያሉ ነው ማለት ነው። አንዱ ተሳካል ስትል አንዱ አንዱ ተሳካል ጭራሽ ቤቲ ቤቷ ድረስ መጣች ማለት ነው። ቤቷ ድረስ መጣ አንተ ብቻ ነው ከንተ ከሱ ጋር ሲሆን ነው፣ ከሱ ጋር ሲሆን ነው ደና መሆነው። ጭራሽ ልብሱን ይዛ እያበደች ነው ማለት ነው። ልብሱን ይዛ ይሄ ኬራዬ እንደዚህ ነው ንጋባ፣ እንደዚህ ነው ንጋባ፣ እያለች ልብሱን ይዛ አለቅም ብላለች ማለት ነው። ቤቲ ቤቲ ያው በኬራ ፍቅር ብድ ብላ ይሄው እንደዚህ እሱ ጋር ስትደርስ ብቻ ነው ደና ኖርማል ምትሆነው ማለት ነው። ያው እንደምትመለከቱ ብዙዎቻችሁ ታውቃታላችሁ ቤቲ ማለት ነው። እና በጣም ነበሩ ሰው በመጣቷ፣ ያው ማናችንም ያው ቅር ቢሰኝንም ያው ፍቅር ነው፣ ፍቅር ደግሞ ትረዳላችሁ ብዬ አስባለሁ። ያው ኪራ ስታይ ብቻ ነው የምትረጋጋው፣ ሌላው በቃ መጥበጥ ነው ምናምን ብላ፣ እናትየውም በንብር በጉልበታ ደፍታ ያው ኪራን ለመነችው ማለት ነው። ኪራም ያው መጀመሪያውም በቃ ንቢቢል ምንም ትንቢል ባይወሱ በቃ እናትን ማክበር አለብኝ ብሎ እሺ በቃ ለጊዜው እኔ ጋር ትሆን ምናምን አለ። ያው እሷም በስንት መከራ ነው እምቢ ብሎ ስንት ቀን በሁለት ቀን ሶስት ቀን በኋላ ነው እሺ ብላ ወደ ኪራይ ቤት የመጣችው ማለት ነው። እና በጣም ነው ያው ጽናት በጣም ከፋት ማለት ነው። ለምንድን ነው ያመጣህብኝ? እቺ እኮ ሕይወታችን ያበላሻችን እኔም ልትገል ልጄን የገደለችው እሷ ነች በማለት እሷም በቃ በጣም ተናደደች፣ በጣም ተበሳጨች ማለት ነው። ያው ምንም ቢሆን ያው መጀመሪያ ቁስል መቼ አይተው ታውቃላችሁ ማናችሁ? ከባድ ነው ብቻ ከባድ ነው። ያው ጽናት ፈተናው ብሱ ነው። ብቻ ጽናት ነው የምለው እኔም በቃ አንዱ ሲሄድ አንዱ አንዱ ሲሄድ አንዱ ብዙ ትዳር ላይ ገብታ ያው እንደዚህ ህይወቷ ምስቅቅል እያደረጉት ነው ማለት ነው። ኬራም በቃ እኔናሁ ምንድን ነው ምን አስበህ ነው እንደዚህ የምታረገው አንተ ልጅ ለምንድን ነው እንደዚህ የምትሆነው ብለው ተሱም እንናሁ ምንነምሩም ያው ተቆጥተውታል ማለት ነው። ቢቆጥቱም እሱም ያው ሁሌ ሁሌን እነግርሃለሁ፣ ሁሌን እናወራሃለሁ። ለምንድን ነው የማትረዳው? እቺ ልጅ ስንቴ ትጎዳ ብለህ ብለህ ለምንድን ነው ቤቴ ድረስ ያመጣው ያመጣሃት ቤቷ ድረስ ያመጣሃት ብሎ ናሁም ራሱ በጣም ተቆጥቶታል ማለት ነው። ኪራም በቃ አልተረዳኸኝም። እኔኮ እናትየው በቃ በእግሬ ላይ ተደፍታ ነው ለመናኝ ነው ምን ላረቅ እናቴ ለመናች። አንተ እስኪ በኔ ቦታ ሆነ ምንድን ነው የምትለው እስኪ ንገረኝ ሲለው አይ፣ ይሄች ህይወቴን ትዳሬ መጠበጥ የምትበጠብጥ ከሆነ ቤት የራሱ አታመጣ ምናምን አለ ብሎ ለናሆም ነገሩ። ናሆም ተናዶ አይመለከትህም ምናምን እያለ እሱም በቃ በጣም ተናደደ። ለፅናት አገዘላት ማለት ነው ናሆም። ያው ኪራ ሁሌ በቃ ሁሌ አሁን እሺ ይላል። አሁን ትንሽ ቆይቶ ደግሞ ወደ ሌላ ነው የሚለው። ያው ልቡ እንደምታዩት የዋህ ነው ኪራ። እና እንደምታቋት ደግሞ እድላን በጣም ነው የምትፈራት ማለት ነው ኒኒ ናናሂ ነው ኒ እሷም በቃ በጣም ነው የምትፈራት ለቤቲ በቃ ቢድነች እኔ እሷ መጠበቅ ስለቸኝ እንዲሷ ማልበስ ስለቸኝ እያለች በቃ ኪራስ መጣ ደግሞ ከራስህን ጉዳይ እንኳን አግዘኝ እንኳን እና ራስትን በላት አልበሳት፣ አልብሻት፣ አንቺ አልብሳት፣ አንተ እየተባባሉ ከዛ በኋላ ያው እሱም በመጨረሻም ሰጠችው ትንዛ አለበሳት ማለት ነው። ከዛም ያው እሱ በቃ ሀሳብ ውስጥ ነው፣ ትግስ ውስጥ ነው። በጣም ተበሳጭቷል። በጣም በቃ ብዙ ነገር ያስባል። አንደኛው ተዳሩ ትልል ነው፣ ሁለተኛ ደግሞ በቃ ተጽናት እንዲለያየ፣ ሶስተኛ ደግሞ ከጓደኞቹ በጣም ተናደውበታል። በቃ ብቻው ግራ ገብቶታል ማለት ነው። እና በጣም ነው የጨነቀው። ኪራም ያው እሱም ማንም የተረዳ የለም ፣ ብቻ ከባድ ነው። መንጣት አልነበረባትም ቤቴ ማለት መንጣት አልነበረባትም። በቃ ጥሩ ህይወት እንዲኖሩ ነበር እሷ ባትመጣ በጣም አሪፍ ነበር። አሁን ግን በጣም ጽናት ተናዳለች ማለት ነው። በጣም ተግዛለች። እስከ መቼ ነው የእኔ ህይወት እንደዚህ የሚሆነው? ለምንድን ነው እንደዚህ ሁሌ በመጣ እንደዚህ ህይወት የሚበጠበጠው? እያለች ምሩ ማይዞች በቃ ኪራውንም በቃ አንቺ እንደዚህ ሆነሽ እንትናት በዩ ተረጋግተሽ አስቢበት አለቻት ማለት ነው ምሩንም ምሩም ያው ጽናትም ብትመክራት ያ ጓደኛሞች አይደሉም። ምን ያረጋለውን የራሱ ጉዳይ በቃ እራሱ ጉዳይ ብላ ያው ጽናት በጣም ህይወቷ ተስፋ ቆርጣለች ማለት ነው። በኪራ በቃ በጣም ተናዳለች ማለት ነው። በቃ የተነጋገሩ ነው ማለት ነው። እየተወያዩ ነው ማለት ነው። እዚህ ጋ ለምንድን ነው አጠገብ መታ ጭራሽ የተኛችሁ? እዚህ ጋ ጭራሽ አንድ ላይ የተኛችሁ ብላ ጽናት በጣም ፍጥጥ አርጋ እያየቻቸው ነበር እና ስኩራ ምን ሆነች ነው? ምንም እኳ አላረግ ነው እያስተኛዋት ነው ምናምን አለ። ያው እሱም በቃ ስላመማት ራሷን ትስላለች። ምንም እንትን አላለም። ግን ጽናት አስመስላ ነው። አታስመሲ፣ አስመሳይ ነሽ ምናምን እያለቻት ነው። ለቤቴ ማለት ነው። ያው እንዳታስመሲ ዝም ብለሽ ሁን ሽውን ተናገሪ ያለቻት እና ያው ያው እሷ እንዳመመሽ ታይ፣ እንደዚህ ጉፋት ነገሪ እንትን አትበይ፣ እንዱ መርፌ ነሶቹ መርፌ ይወጉሻል ነግሬሻለሁ ምናምን ትላለች ማለት ነው። ያው እሷ ምንም እንትን አላለች ማለት ነው። በጣም በቃ ምንም ደስተኛ አይደለችም። አንዴ ታለቅሳለች፣ አንዴ በቃ ኪራን፣ በቃ ታይ፣ ተረጋጊ። እኔ እኮ ወድጄ እጅ አይደለም። እስኪ በኔ ቦታ ቆም ብለሽ አስቢ እስኪ እናትሽን አንቺ የልጁ ብት ጎጂ በቃ አደራ በቃ ተንበርክጋ ብትጠይቅሽ ምን ነበር መት እስኪ ንገሪኝ፣ ይሄ መልሽልኝ። እኔ በፍጹም አላደርገውም፣ ምን ደንስ ያለችው እሷ በፍጹም ምክንያቱም ልጃችንና እኔ ለማጥፋት የኛ ትዳር ለመበጥበጥ ነበር ልጅ ብዙ ነገር አድርጋ ካንድም ሁለቴ፣ እንዴት አንተ ትረዳም ብላ እሷም አላደርገውም ብላ ወሰነችበት ማለት ነው ያው እሷ እንደዚህ እንደምትልም ያው ሁላችሁም ታውቃላችሁ ማለት ነው። ሁላችንም ያው በጣም ነው ብቻ ያው በጣም ነው የሚያስጠላው ጽናት እንደዚህ በማየታችን ከምር ይደብራል ማለት ነው። አይዞች ጽናትዬ፣ ያ ሁሉም ነገር ያልፋል እና በቃ እኔ እንጃ፣ በጣም ነው እንትን ያለኝ እኔ ራሱ በቃ ቤቴ መምጣት አልነበረባትም። እንደ በፊቱ በጣም አሪፍ ህይወት አሪፍ እንትን እንዲኖሩ ነበር እንትን ግን በመሀልም ይሄ ትንባይል ችግር የለውም እና ሁላችሁም ደስ ይላችሁ ብዬ አስባለሁ። በጣም ነው የምንወዳችሁ የምናከብራችሁ። እና በቃ ኒንጃ ተኪራ ይልቅ ለጽናት ናሁም ነው በቃ በጣም ንድድ ያለው የተበሳጨው ናሁምና ምሩ ማለት ነው። ማለት በቃ እሷን ስለሚያምኗት በመጣ መጣ ኪራ ስለሚጎዳት በቃ ናሁም ነው ለእሷ እንትን ያላት ማለት ነው። እና እዚህ ጋር ደግሞ ምንድን ነው ሹራቡ ለምን ያሹ ልቀቂ ምናምን እያለቻት ነበር። እሷም በቃ እኔ እኮ ኪራዬ ነው ኪራይ ኪራይ ሄደ ኪራይ ነው ይሄ ኪራ ነው እያለቻት እየነገረቻት ነበር ማለት ነው ለጽናት እና በቃ በመጣ ቁጥር እንደዚህ እያጋጠመት በጣም እየተናደች ነው ማለት ነው ጽናት እና ከባድ ነው። ብቻ ያው ምሩም በቃ ጓደኛ ጥግ ጓደኛ ጥግ እንትን ያለቻት ነበር ተጎና ሆና አይቶች በርቺ እያለቻት ነው ማለት ነው። ያው እስከ ነገሮችን እስከሚስተካከል ድረስ ተጎና ሆና በቃ ይዞ ሽ እያለቻት ነው ማለት ነው። ያው ኪራ እንደዚህ ትግዝ ብሎ እሷን እየጠበቀ ኒና፣ ደግሞ እኔ ወጣ ስቀይ ማለት ይብር ኒና ነች ማር ብል ይብር በቃ ንግግሯ ሁሉ የሆነ አለደል በቃ አኳ ከሆነ በቃ በጣም ነው ደስ ትመቸኛለች። በቃ የሆነ ነገር ያየችው ነገር ምንም ማታሳልፍ ንግር ነው የምታረገው ንግር ማለት ነው። ከዛ በቃ ቤት እናያሳ በቃ በጣም ነው ደስ። እዚህ ጋር እየተፋጠጡ ነው። እዚህ ጋር እየተፋጠጡ አስባችሁታል፣ ኒናና ቤት እንዴት እንደሚሆኑ ከምር በጣም ነው በቃ ደግሞ የዋህነች እኮኝ በጣም የዋህ ነች። በቃ ሁሉም ነገር ግልጸኛ ነች፣ ግልጸኛ ነች ማለት ነው። በጣም ግልጸኛ ነች፣ እንደነዚህ አይደለችም። በጣም በቃ ምንም እንትን ብትሆን በቃ ችግር እንትን ቢላትም በቃ ራሷ ፍሬ አርጋ ነው ምትኖረውም ምንም እንደዚህ ነገ የሚሆን ነገር አሁን እንትን ልበል ማለት የለም በቃ ይሄ ግልጽ ያየችው ነገር የሰማችው ነገር መናገር ነው ከዛ ያው ለጽናት እንዴት እንደ ነገረች ታውቃላችሁ አንቺ ጉዱሽን አላወቅሽም እንዴ ጽናት እንዴ ቤትሽ ገብት ገብታለች እኮ የሆነች እብድ ልታሳብደኝ ነው እንዲያሳደረችኝ ብላ እየነገረች አልነበር ማለት ነው ጽናትም ኧረ የምን ብድ ነው የምትይው አንቺ ኧረ እኔ እብድ የለም እዚህ ቤት ብቻ ትላታለች ማለት ነው ግን እሷ በጣም በጣም ነው ያሳቀች ብር እንግዲህ እና በቃ ማለት ልጅነት ስለምታስቀኝ ነው ምስቀው ለፈታ ነው እንታ ነገር የሆነ ንግግሯ ሁሉ ነገሯ ግብጽነቷ ማለት ነው፣ በጣም ነው ማለት ነው የምትመቸኝ። ከምር እና ውዶቼ ዛሬ ውዶዬ ይሄን ይመስላል ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ተቀላቀሉ ማለት ነው። ውዶቼ ወዳችኋለሁ። ባይ።